አስቀድማ ዋቻሞ ትባል ነበር ጀግኖችን ያፈራች የሰላም አምባሳደር የተባለች ከተማ ሆሳና። ሆሳና የሚለውን ስያሜ ከማግኘቷ አስቀድሞ በከተማዋና በዙሪያዋ ዋቻሞ በመባል ትታወቅ ነበር። የስሟም እስከ 1900 ድረስ የመጠሪያዋ ሆኖ አገልግሏታል። ሆሳና አሁን በማዕከላዊ ኢትዮጵያ ክልል ከሚገኙ ከተሞች አንዷ ስትሆን የሀዲያ ዞንም ዋና መቀመጫ ናት። ከአዲስ አበባ በደቡብ አቅጣጫ ለተጓዘ ሰው 230 ኪሎ ሜትር ርቀት ላይ ትገኛለች። በ1888 እንደ ተቆረቆረች የሚነገርላት ሆሳና የቀድሞ መጠሪያዋን ዋቻሞን ወደ ሆሳና የቀየሩት ራስ አባተ ቧያለው ናቸው። ይህ የሆነበት ምክንያትም ተሹመው ወደ ስፍራው ባመሩበት ዕለት የተከበረውን የሆሳዕና በዓል ምክንያት በማድረግ እንደሆነ ይነገራል። ሆሳዕና ወይናደጋ አየር ጸባይ ያላት ሜዳማና ተዳፋታማ ተፈጥሮን የታደለች የንግድ እንቅስቃሴ የሚደራባት ከተማ ነው። የሀዲያ ሕዝብ አንድነትና አብሮነት ሲነሳ እነፊት አውራሪ ጌጃ ጉርቡ ይነሳሉ። የሀዲያን ሕዝብ በማስተሳሰር ከፊት አውራሪ ገራዴ ጋር በመተባበር ሀገር በወራሪ ስትወረር ጠላትን መክተዋል፣ የሀገርን ህልውና አስጠብቀዋል። ቀኛዝማች ስዩም አኖሬና ጸደቀ ጋረዴ በኃይለ ስላሴ ዘመነ መንግሥት የሸንጎ አባል በመሆን የከምባታ አውራጃ የሚለውን ስም ሀዲያ እንዲጨመር በማድረግ ከንባታና ሀዲያ ውራጃ እንዲባል ያስደረጉ ለሀዲያ አንድነት የተጉ ተብለው ጀግኖችም ሲባሉ ይወደሳሉ። የሀዲያ ዞን በርካታ ምሁራንን አፍርቷል። የኢትዮጵያን ታሪክ በጥልቀት ያውቃሉ የሚባሉት ፕሮፌሰር ላፒሶ ጌታሁን ዴሌበው ለሀዲያ አንድነት እንዲሁም የኢትዮጵያን ታሪክ ጠንክሮ እንዲወጣ የሰሩ እንደሆኑም ይነገርላቸዋል። ፕሮፌሰር በየነ ጴጥሮስ የሰላማዊ ፖለቲካ ትግል ተምሳሌ ተብለው ይነሳሉ። በሀዲያ ሕዝብ ዘንድም በኢትዮጵያውያን ዘንድም የተመሰከረላቸው ሞር ናቸው። ኮሎኔል በዛብህ ጴጥሮስ ወንድማቸውም ሀገራቸውን በጠላት ስትወረር ያላቸውን እውቀት በአየር ኃይል ላይ ያሳዩ ናቸው። ጠላትንም ድባቅ በመምታት በአየር ኃይል ውስጥ ትልቅ ታሪክን ጽፈዋል የሚባሉ የሀዲያ ጀግና ናቸው። እኒህ ብቻ አይደለም፣ ሌሎች ብዙ ታሪክን የሰሩትን አፍርታለች ሀዲያ። የሀዲያ ዞን ዋና ከተማ ሆሳዕና በስድስት ቀበሌዎች የተዋቀረች ስትሆን ኬንትሪ፣ ገብረ ጻዲቅ፣ የአብስራ ማርያም፣ ሞቢል፣ አራዳ ና ካናል ወይንም መሳለሚያ የስሞቿ መጠሪያን የያዙ ሰፈሮቿ ናቸው። በከተማዋ የዋቻሞ ዩኒቨርሲቲ በርካታ ምሁራንን እያፈራ ይገኛል። ሆሳዕና የንግድ እንቅስቃሴ የሚደራባት ምቹ የቱሪዝም እንቅስቃሴም የሚታይባት ከተማ ነች። በከተማዋ በታላላቅ ጦርነቶች ላይ የተሰለፉ ለሀገር ትልቅ ጀብድን የፈጸሙ በርካታ ሰዎችም አሉ ከኮለኔል በዛብህ በተጨማሪም ሆሳና ይህንን የሀገር ባለውለታዋን ኮሎኔል በዛብህን ለማወደስ በከተማዋ ላይ ሀውልቷን አስቀምጣለች። ሆሳና። ያሆዴ የሚደምቅባት እርሷም በያሆዴ የምትደምቅ ከተማ ነች። የሰላም አምባሳደር ስትባል የምትሞካሸው ሆሳዕና የዘመን መለወጫዋን ያሆዴን ስታከብር በርካቶች በከተማዋ ላይ ይከትማሉ፣ ሳሬዋና የተባለውንም ባህላዊ ልብስ ይደምቁበታል። አተካኖ በከተማዋ ከሚገኙ ተወዳጅ የሀዲያ ባህላዊ ምግቦች አንዱ ሲሆን ይህ በያሆዴ እና በሌሎች ትልልቅ በዓላት እና ትልልቅ እንግዶች በሚታደሙባቸው ስነ ስርዓቶችም ላይ የሚሰናዳ የምግብ አይነት ነው። በርካታ ነገሮች ከሀዲያ ይወጣሉ፣ በርካታ ነገሮችም በሆሳና ይከትማሉ። ሆሳና የሰላም አምባሳደር የተባለች ከተማ ሰላሙን ሁሉ ላንቺ እንመኛለን። ሆሳና